አሰላሙ አሌይኩም ወረሕመቱላሂ ወበረከቱ። ውድ እና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናቸው? ደህና ናቸው ወይ? ያው ሰሞኑን አልጠፋም እንሻአላ። ቢዚ አይደለሁም ቤት ስራ ብቻ ነው የተለመደ፣ እና የዛሬ ውሉ የምናያለን። ገንፎአችን ብስሚላ አገን ፍተናን እና ውሎዬ ጠዋት ቁርሳችንን በገንፎ ጀምሬያለሁኝ። እና ደግሞ ባለፈ የስድስቶ ኤድ ያልኩት ለእናንተ መሰብሰቢያ ነው እንጂ ማክበር አይደለም። ስድስቶ ኤድ እንደለላቃለው ግን እኛ ስድስቶን ስለምንጽሁም እና የማሜን ቤተሰቦች ለማስፈጠር ያክል ነው እንጂ አውፉ በሉን። እና ዛሬ ከውሎዬ ስነግራቸው ያው ውሎዬ ነው የጀመርኩት። ጠዋት ገንፎ ሰርቻለሁ እህቴ

ይች ቁጥ እኔ ደስ ከሚለኝ ነገር ሁሉ ምግብ ተሰርቶ እንደዚህ ብልት ሲል ማለት ነው። የትም ቦታ በቃ ደስ ይላል። አንቻፍናን ለሌላው ቀን ለመስራት ሞራን ይኖራል ማለት ነው እና ጧቴን እንደዚህ ጀምሬዋለሁ። የዛሬው ላይ በእርግጥ ትንሽ ከበድ ይላል። ከበድ የሚለውን ደግሞ እናያለን። ግን ጠንካራ መሆን ስላለብኝ። ግዴታ ስለሆነ፣ ፍናኔም አባ ጋር ትሄዳለች አባቷ ጋር። እኔ ደግሞ ውሌ እንዴት እንደሆነ አሳይቻለሁ። አባትና ልጅ እንደዚህ እንደማረባቸው ማች አስመስለዋል፣ ለማስመሰል ሞክረዋል። ያው አይ ተመሳስላቸዋል። እና ሱቃቸውን ሊሄዱ ነው። ማማዬ፣ ባይ ባይ ማ ደህና አሉ። ሰላም አንካ ስልክ አፍናን ባይ። እኛ ደግሞ አሁን ያው የመጀመሪያ ስራ ዝርክክ ብያለው። ዛሬ ልብስ አጠባ ነው የመጀመሪያ ስራችን። ሁሉም ሰው ቤት ማጽዳት ነው። የማማዬ ምናምን ምናምኑ በቃ ኮተት ነው አልጋይና ነጣጥፍ ያለውን ያው ግድ ነው፣ ስንነሳ ግድ ነው እና ቤቴን አጸዳና ከዛሽንት እቃይን አጥባለው፣ ከዛሽንት ቤቴን አጥባለው። ከዛ ደግሞ ወደሚደጥቀው የዛሬ ውሎየን እናያለን። ቤቱ እንደዚህ አስጠልተዋል። ለካ ቤት የሚያምረው በመጋረጃ ነው። የእውነት አስጠልቷል። ልዩት ስ ከዛሬውና ከዛሬው ያለውን ድባብና ልዩነት እዩት። ያው ዛሬ ጥግረራ ላይ ነኝ። በዚህ አጋጣሚ ብዙ መልእክቶች አሉት። ትዳር ስትኖሩ መተሳሰብን። አሁን አፍናን ብትኖር ብዙ ስራ አልሰራም፣ ልብስ ማጠብ አልችልም፣ ለምን ትገባብኛለች፣ ዘፍቅ ዘፍቅ ትላለች። ስለዚህ ማሜ ደግሞ ይህን አስቦ ይዞልኝ ወጣ ማለት ነው። ይሄ መተሳሰብን ማለት ነው እና የቤትን ኢኮኖሚ መጠበቅ። ያ ማለት አሁን ለምሳሌ ልጅ ያለው ብዬ አጣቢ ብሰጥ ወይንም ደግሞ ውጭ ላይ ባሳጥብ የሚወጣውን የልባቸው አይሆንም እኮ ማለት እናንተ እንደምትፈልጉት አይሆንም። አሁን እኔ እንደምፈልገው አድርጌ አጥበዋለሁ። እና ለአጣቢም ሆነ አጣቢ ቤትም በማሽን ሆነ ብትሰጡ ስለሞከርኩት ነው። ደስ አይልም። ስለዚህ የቤታችንንም ፍላጎትንም ካፒታላችንንም ለመጠበቅ ተጋግዘን ነው የምንሰራውን ናማሚ ልጁን ይዘ ወደ ስራውን እየሰራ ማስራት ይችላል፣ መያዝ ይችላል። እኔ ደግሞ ቤቴን ፏ አደራርጌ ያለውን ስራ ልብስ ምን ያህል እንደማጠብ ታያላችሁ። ማካበድ አይደለም ልብስ ብቻ ሳይሆን ምንጣፍ ምናምን እንደዚህ ነው ማጥበው ለምን ያው የበዓል ስራ ረመዳንን እዛ ስለሆንኩኝ ቆሻሻዎቹን በረመዳን አላጠቅኩም። ለዛ ነው። ስለዚህ ወሬ ከማብዛቴ በፊት ዳይ ወደ ሸቅሌ። እሺ ቤተሰብ፣ ቤታችንን አጽድተን ምናምን እንደዚህ ጨራር ሰላም እቃዬን ማጠብ ያለሁኝ፣ ሽንት ቤት ማጠብ ያለው። አሁን እንግዲህ የምሰራው ልብስ ለማጠብ ተነስቼ ማለት ነው። ተመልከቱ እዛ ወደ ሶስት ነው አራት ምንጣፎች አሉ፣ ግን እድለ ነጭ ስለሆንኩ ውሀ ሄደብኝ። እንደ የሆነ ነገር እሰራለሁ ብላችሁ የሚያደናቅፋችሁ አለ ወይስ እኔ ብቻ ነኝ? ሁልጊዜ የሆነ ነገር እሰራለሁ ስል ወላ ያከብድብኛል። ግን አለኩላል አልሐምዱሊላ፣ ባለኝ ነገር እኔ ማልቶም እንደዚህ ጄሪካኖችን እና እችትን ችትን የሸበር ሚሌን የሞላሁት አለኝ ውሀ። ስለዚህ እነዚህን ልብሶች አብረን እንጠብ። ከኢትዮጵያ ሁሉ ስራ የሚከብደው ልብስ ማጠብ ነው። ስለዚህ ውዶች ያው ቀሳላ ይዛችሁ ሙቶሎ ወይንም አገራችሁ ግዙ ግዙ። እንግዲህ ቤተሰብ ከመጋረጃ ነው የሚጀምረው። ካረኮ እና የሁላችሁ ያው መጋረጃ የሚቆሽው ከላይ ነው። አሁን በልቷል። እዳውን ናያየው እዳውን ማነው እስኪ ወንዝ ጋር እየሄደ ልብስ የሚያጥብ

ግን እናጣጥብና መጨረሻ ውጤቴን ደግሞ አሳያችኋለሁ እንዴት እንደደከመኝ መጋረጃው በጣም ቆሽሿልና ውድ ቤተሰቦች፣ ሰዓቴም ሄዷል። ልብሴን እንደዚህ አድርጌ ሾ ሾ እንደዚህ አጣጥቤ መጋረጃዬንም እንደዚህ አጣጣጥቤ ጨርሻ አለሁኝ። አሁን ወደ ምንጣፍ ነው የምንገባው። ሶስት ምንጣፍ አለ። ከዛ እዚህ ጋር ላርጓለኝ ገላ የማጥበው ነው። ደፋፋ አድርጌ ማጠብ ነው ይቀረኝ ማለት ነው።

ከስራ መጥተው ሲገባት ዮ ማማ ደክማታል። የኔ ፍቅር ነ ይሄ ማር ሽሻሯ እዛ ቁጭ አለች ላ እና ያው አባትና ልጅ መጥተዋል። እኔ ደግሞ በትንሿ ቡና ዛች ጋር አብልቻለሁኝ። ያው እንግዲህ ውሎ ይሄን ይመስል ነበረ። አጸዳደሁ ምናልኩ ማመይ ሰላም አለይኩም ባላቸው

በሌላ ቪዲዮስ እስከምንገናኝ ድረስ አሰላም አለይኩም። ወራም ባይ።